ይበላል አንዴና፣ ሰላም ሰላም፣ ጤና ይስጥልን እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ የሰው ልጅ በሙሉ ሰላማችሁ ይብዛ። ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ክብር ለድንግል ልጅ፣ ክብሩ ይስፋ ለመድኃኒዓለም፣ ለድንግል ማርያም ልጅ ዛሬ እንግዲህ እለተሰንበት ነው። እመቤታችን ናት ወላዲተ አምላክ እመቤታችን። ይኸው ሙሉ ቤተሰብ አዎ አዎ፣ እናቱን ያበረታቱ ሾላ ማርያም የርነ ነው ቤተሰቦቻችን እስከ እዛ ረግረግ በሪያሉ ወይኔ ጀንተላ አሁ እኛማ እንግዲህ እያረጀን። አረ ይኸው አልታይ ብሎኝ ነው። አረ እው ሳትለብስ እንዴት እንደመጣ ቆይ፣ አሁን ቤት እናወራበታለን አልታዘዝም በማለት ና ታይ አኩርፎ እኮ ከግንዱ ጋር ተጣልቶ አኩርፎ ው አኩርፎ ው አንተ ለምንድን ነው የምታው? ልጄን አታኩርፉ። በዳሩኝ በዚህ በኩል በእኔ በኩል ሰበልና እመቤት ልብስ ጀምራለች እራሴ ስለምቀርጽ ነው እናት አለሜ ድኩሜ ድኩሜ የኔ ክንዱ ካሳ ድኩሜ ድኩሜ አልደርስበታለህ ድንሽ ተሽክሚ ምን ይወጣልኛል? ሀረግ እየነካ ነው ነው መንገዱን በጣም በጣም፣ አዎ በጣም እንደዛ ነው፣ እንደዛ ነው መንገድ ላይ

ሀብትዬ ትታያለ ውድዋ እሱ ያገልስ ትጀምራለች እኮ። በኋላ አብት ማስተቀየ ነው። ቁጭ ብለ በተረጋጋ መንፈስ ማለት ነው። ቁጭ ብለ ታወራለች። ወደ ሾላ ማርያም በዛው መንገዱን እያያችሁ እሺ። ቤተሰዎች ሾላ ማርያም መምጣት ለምትፈልጉ በጣም ቅርብ ነው። በእግራችን የመጣን ከቤት ጀምሮ ቀረገሩ ሩቅ አይደለም። ታታዬ ህንጻ እያየሁ አይ እናት ዐለም የበርበሬ ሽሮ ሾላ ማርያም ሁላችሁም ኑ። እንግዲህ ቤተሰቦቻችን ሾላ ማርያም ደርሰናል። ደርሰና እናታችን ጋር ትንሽ ይቀር። እዚ በነገራችን ላይ እዚ አዲስ አበባ ውስጥ ነው አሁን። እንደዚህ እኔ ስታሁ ነይታት ገጠር ሊመስላችሁ ይችላል እንጂ እንግዲህ በግርም የመጣ ነው ከቤት ጀምራል። የተወሰነ እያሳየናችሁ ነው የመጣ ነው እዚችው አዲስ አበባ ውስጥ ናት። በጣም ቅርብ ናት። ቅርብ ናት። አዎ ቅርብ ናት። እጅ እና እባካችሁ ሁላችሁም እየመጣችሁ ስቱን ናት እመቤት የትም ቦታ ስቱን ናት። ቤትኛ ሆ እያንዳንዱ ቃል ኪዳን ይለያያል፣ እና እንደው እየመጣችሁ ብታዩአቸው። አይዞ፣ አይዞ አንተና ትርቅ። ኑ መኪና ላላችሁ በመኪና ቅርብ ነው። እንደምትመለከቱ መንገዱ መች ነው ለመኪና ለእግረኛም። አድራሻዋ ደግሞ አዲስ አበባ

ሰርቼ ነው የምሄደው አይም ደዛው ከዚህ በኋላ ተጣና አዎ በቃ እሺ እናትና ልጅ አያት ዘንም ጸልዩ እባካችሁ እንግዲህ ውድ ቤተሰቦቼ ቦታው ደርሰናል እታቴና ቤቢዛ ናቸው አጋጣሚ እኛ እዚህ መተናል ጸበል ቦታ ማለት ነው ዛሬ ተልኬን የመጣሁት ሾላ ማርያም ስመጣ እንግዲህ ባለፈው በቲክቶክም በለቀኩት የተወሰነ ሰው ረድቷል። እግዚአብሔር ያክብርልኝ በዚህ አጋጣሚ። ትልቁ ነገር ግን መታችሁ ዳኑ ነው። ቦታውን ስታዩ እናንተ ትሰጣላችሁ። እና ዛሬ ተልኬን የመጣሁት ስለዚህ የላከ ሰውም ደስ እንዲለው እንዲያም ነው። እነሱ ቪዲዮ ባይቀረጽም ችግር የለውም ያሉ፣ ግን እኔ ደግሞ ደስተኛ ነኝ፣ ምክንያቱም የላከው ሰው ደስ እንዲለው ለሌሎችም ደግሞ መበረታቻ እንዲሆን የተላኩትን ይየመጥቻለሁ። እና አሁንም ሾላ ማርያም እንግዲህ እዚሁ አዲስ አበባ ውስጥ ነው ያለችው። በጣም ደስ የሚል ቦታ፣ መንፈስ ቅዱስ የሞላበት ቦታ፣ በጣም በቃ ጭንቀት የሚረሳበት ቦታ ነው እና መታችሁ ከተለያየ ቦታ እንዲሁም እዚሁ ናችሁ መሳል ትችላላችሁ። ስለታችሁ ደርሶላችሁ ደግሞ ለምስክር እግዚአብሔር አምላክ ያብቃችሁ ነው የምለው። እመቤቴ ወላዲተ አምላክ ክብር ምስጋና ይድረሳት። እንግዲህ አባ ደግሞ ትንሽ አውሩና ስለ ገዳሙን የሚተላኩትን አስረክቤ ጸሎት ተደርጎልኝ ወደ ቤቴ ማለት ነው። አለበት ያስማል ለታች ለእመቤት ካሳሁን ወይም ወለተ ስላሴ አንበስ ያስገርልሽ በስማዓ ወልዱ መንፈስ ቅዱስ አዱ አምላክ። አሁን የምንገኘው በአዲስ አበባ ይጉራ ስብከት የምትገኘው በአጭፍ የኮንዶሚኒየም ሾላ ማርያም ማርያምና አቡነ ተክለሃይማኖት ገዳም ውስጥ በጸበሉ አጸር ነው የምንገኘው። እቺ እህታችን የምትለው ነገር ትክክል ነገር ነው። አይቀደምም ቢሆን ለሁለት ወር ሶስት ወር በፊት በፊት ያለው ነገር አስተዋጽኦ በእሷ ቻናል ብዙዎች ሰዎች መጥተው በገብረት አምራቱ በጸበሉ በእምነቱ ድነው፣ እነሱም እርዳታ የሚችሉትን ያክል አግዘው ንደው አለኝ። አሁን ደግሞ እህታችን የመጣችው አጋጣሚ የሰጡትን ይሰጣል ያጠቡትን ያሰጧል እንደሚባሉ አባቶቻችን፣ እውነት እናንተ ለዚህ ለውዳሴ ከንቱ እንደማትፈልጉት ይታወቃል። እህታችን ግን ዋናው ትልቁ ነገር እምነት ጭራ የቀጠነ ስለሆነ ትታመን ለራሷ ትታመን ዘንድ ብላ ነው እንጂ እናንተ ውዳሴ ከንቱ እንደማትፈልጉ ህሊናችንም ያዛል። ግን በይበልጥ ደግሞ ለእሷ ደስ እንዲላት ከቦታው ደርሳ መስጣቷን ያስመሰከረች ነው። አሁን ያመጣችውም አሁን እንደሆነ ወንድማችን አሰባ ሽብር ነበር የነበረው። ድንጋይ ጫነ ልጅ አሁን ሸዋ እንግዛው ይበላል ልጁ። እሱ አጋጣሚ አሰ ሽብር ቀርቶ የነበር የእሱን ዕዳ ክፈይ ለማለት እሷ ማመንታ የናንተና ስርዓት አመጣ ለእኔ የሰታለች፣ እኔም ተቀብያለሁ። በእጅ እየተቀበሉ ያየው ነው። ይህንም እንደተከፈለ ምስክር ነው። ምክንያቱም ባለዳ የገባሁት እኔ ነኝ። እሷ ደግሞ መጣ ዋስ ብላ አስለቃልኛለች እናንተ የላካችሁት መልክት ጠቅላላ ስንት እንደሆነ አሁን እንግዲህ ውድ ቤተሰቦች በዚህ አጋጣሚ እንዲገባቸው አንዷ አራት ሺ ስምንት መቶ ሀምሳ ብር ይኸው ሀምሳ ብሯ ሁሉ አለች። ይሄ ሀቅ ስለሆነ ባለፈው እንደሁም አንዷ ቃጥላ ማርያም ልካኝ እዛ ስለ ስለተሳለች የተሳለችበት ቦታ መግባት ስላለበት እዛ እንደውም ቃጥላ ማርያምም እንደው ሾላ ማርያም የምትባል ቤተክርስቲያን አለች። እባካችሁ እየሄዳችሁ እያት ምክንያቱም ምንም ሰው የላትም ብያችሁ ነበርና ዋናው ምንድን ነው፣ ለባለቤቷ እንድታውቀው ብየ ነው። ቃጥላ ማርያም ልካኝ እሷ ናት 7000 ብር አድርሽልኝ ለጣና ለጥቅ ብላ 7000 ብር እየመጥቻለው። ይሄ ማለት ሾላ ማርያም የላከች ቃጥላ ማርያም የላከች ማለት ነው። ይሄ ደግሞ እንዳልኳችሁ 4850 ብር ነው። ይሄው እንደምትመለከቱት አጠቃላይ 11000 ስምንት መቶ ሀምሳ ብር ይኸው ተቀብያለሁ። ሀምሳዋን ዘርዝሬ ነው ያመጣልህ፣ ዘርዝሬ ነው እውነቱ ስለሆነ እኔም ተቀብያለሁ። እድሜ ይስጣችሁ፣ የድንግል በረከት ይደርባችሁ፣ አሳባችሁ ሊሞላ እህታችን የምትናገረው ነገር ትክክል ነገር ነው። ምክንያቱም አሁን ይሄንን ነገር የምናገረው እኔም የሰውዳ ስለሆነብኝ እንጂ እንደዚህ አይነት ነገር በተፈጥሮ አልወድም። ከጸሎት ውጭ ሌላ ነገር የለኝም። እህታችን ግን የእሷን ቻናል ማንኛውም ነገር ልታሳድጎለና ደጋፊ ልትሆናት ይገባል። ምክንያቱም የእንጀራ ጉዳይ ሆኖባት ወደዛ ብታደላ በይበልጥ ደግሞ ግማሽ ሰዓቷ ለቤተክርስቲያን የምትረዳው ችም ቤተክርስቲያን ብቻ ለምታስተዋውቁ ብዙ አሁን በባለፈው አንድ ጊዮርጊስ ባል ቤተክርስቲያን ማይቻለው የእሷ ቻናል ስመለከት ብዙ ነገር የምታደርገው ግን ይህንን እንድታበራቷትና ሀጎኑ አንድ ትሆኑላ ለማለት ያክል እንጂ ውስጡ መድኃኔ ዓለም ያውቀዋል። ምን ሥራ እንደምትሰራ መልካም እንደምታደርግ እግዚአብሔር ያውቅላታል ግን ለእናንተ ደግሞ የምታደርጉትን ነገር ስጦታችን ሁሉ እግዚአብሔር እንዲወደው ወደ መልካም ነገር ብል በማያበላሸው ነቀዝ በማያበላሸው ጓዳ እያስቀመጠችላችሁ ስለሆነ በምድር ስጋችሁ ተጠብቁ፣ በነፍሳችሁ በሰማይ ነፍሳችሁ ተጠብቁ። የእናታችን የድንግል ማርያም እርዳታ ስላደረጋችሁ የምታደርጉት ስጦታ ደግሞ ከዳመና ብታይ አይስቀርም። ይህን ዘመን ዘመናተላ ዘመናሰት ያደርግላችሁ። ከምንሰማው ነገር መድኒ ያለን አስራታችሁ ወደ ቤተመቅዶት እንደገባ እናችን ከመከራ ስጋ ይጠብቃችሁ። መልክተኛ ቅኖታችንን በምድር ስጋዋ በሰማይ ነፍሳ ጠብቅልን ይጠበቅልን የስላሴ ቸመታ ይለያችሁ ለማ ማንኛውም ነገር ግን ስማችሁን እንድናስባችሁ እሷም አልያዘችው ከሆነ ስማችሁን ስጧት፣ እኛ እንጸልያለን። 0984061997 አባ ገብረስላሴ የጸበል ቁጥጥር ብላችሁ ደውሉም፣ አቤት ወደ ትላችኋለው ደግሞ አሉ 0984061997 አባ ገብረስላሴ ዘሾላ ማርያም የምትሉ አቤት እላችኋለሁ፣ እታዘዛለሁ። የቤተ ክርስቲያኒቱ ዋና አገልጋይ ነኝ። እግዚአብሔር እናንተ ጋር ይሁን። አሜን። እንግዲህ ውድ ቤት ሰዎች አባ ብለውታል። አባ ላይ መናገር አልፈልግም ግን አሁንም በመላው ዓለም ያላችሁ ቤተሰቦቼ፣ እመቤት የቅድስት ድንግል ማርያም ወዳጅ ሾላ ማርያም መታችሁ ምንም የምታጡት ነገር የለም። በብዙ ነገር የታሰራችሁ ኑና ወደ ቤቷ። አሁን ስጡ እንደዚህ ይርዱ ምናምን አይደለም። ትልቁ ነገር መጀመሪያ ቦታውን ስታዩ እናንተ ስለምትሰጡ ትክክለኛም ስለሆነ አዛኝቷል፣ ትክክለኛ ስለሆነ ስለዚህ ይሄ ቦታ በጣም መስፋፋት አለበት። አሁን ጸበል ቦታው በጣም ያሳዝናል ብታዩት እና መስፋፋት አለበት። በቦታው አዳም ተይዘዋል። ከዚህ በፊትም ነግሬያቸዋለሁ። አሁንም መርዳት ለምትፈልጉ የቤተ ክርስቲያኗን የራሷን አካውንት እናስቀምጣለን። በአንቺ በኩል ደግሞ እንዲሄድ እንፈልጋለን። አድርሽልኝ በሉ። እኔ ደከመኝ አለን። ምክንያቱም ገንዘብ ያለው በገንዘቡ እውቀት ያለው በእውቀቱ ጉልበት ያለው በጉልበቱ ነው እና እናንተ በገንዘብ ስትረዱ፣ እኔ ደግሞ መጥቼ በተሰጠኝ ጉልበት እግዚአብሔር በተሰጠኝ ጉልበት ይኸው መጥቼ ቪዲዮ ቀርጬ ወደ እናንተ አደርሳለሁ። እናንተ እንዲቀረጽ አልፈለጋችሁ፣ ይገባኛል። እኔ ደግሞ ደስ የሚለኝ ይሄ ነው። ምክንያቱም አንደኛ መስጠት እየፈለገ ሰው ሰው በባህሪው እንደው ባይደርስስ እንዲህ ቢሆንስ ብሎ መጠራጠር የለበትም ስለዚህ ለዛ እናንተም ደስ እንዲላችሁ እንጂ እኔን ጠርጥራችሁ ወይ ደግሞ እንዲቀረጽ ፈልጋችሁ እንዳልሆነ ይገባኛል። እኔ ደግሞ ደስ የሚል ከነ ቅንጣ አንድ ብር ብትልኩ ምን ያልጨምርም ብያቸዋለሁ ከዚህ በፊት ሀቅ ነው። አንድ ብር ተልኳል ከዚህ ብዬ ነው የሚሰጥ ይህ ሀቅና ሀቅ ስለሆነ ነው። ስለዚህ እግዚአብሔር የተመሰገንን። አሁንም መርዳት ለምትፈልጉ እንዳልኳችሁ መታችሁ ጸበል ዋን ተጠብቃችሁ እናንተም ትመሰክራላችሁ እና ስለዚህ መታችሁ መጠመቅ ለምትፈልጉ ተጠምቃችሁ ሾላ ማርያም እዚሁ አዲስ አበባ ውስጥ አርባ ዘጠኝ ከየትኛውም ቦታ ለምትመጡ መገናኛ ትመጣላችሁ ከመገናኛ ደግሞ አርባ ዘጠኝ አለ ቀጥታ አለ ቀጥታ ታክሲ ስላለ፣ ከዛ ከአርባ ዘጠኝ ሾላ ማርያም ስትሉ ማንም ያሳያችኋል። የራሳችሁ መኪና ካላችሁ ደግሞ በራሳችሁ መኪና መምጣት ትችላላችሁ። እና በዚህ አጋጣሚ ደግሞ ዳቤ ይመጋ ትንሽ እንኳን መርዳት ጥቁርጤፍ ጤፍ ያላችሁ ጥቁርጤፍ አስፈጭታችሁ እንዲሁም ባቄላ፣ ሽምብራ አገዝታችሁ የበረከቱ ተሳታፊ መሆን ትችላላችሁ። ውድ ቤተሰቦች እጣን፣ ጧፍ፣ ዘቢብ የተለያየ ግዴታ ትልቅ ነገር እኮ አይጠበቅባችሁ። መጣችሁ፣ ቦታዋን አይታችሁ፣ እናንተ ምስክር ሰጥታችሁ አስራታችሁ ማውጣት ትችላላችሁና ውድ ቤተሰቦች የመብራህን ልጆች የመብራህን ወዳጆች በጣም የምታሳዝን ቤተክርስቲያኗ እውነት ለመናገር በጣም የምታሳዝን ስለዚህ እናንተ ኑ፣ አባም አሉ በጸሎት ያስቧቸዋል። እኔንም ደግሞ መላክ ከፈለጋችሁ ነገር እንዳልደጋግምባችሁ መላክ ትችላላችሁ። ቦታው በጣም የሚያምርና ጸፍጥ ያለ ቦታ ነው። የመብራህን ልጆች ኑ እስኪ እና እናንተ መስክሩ ነው የምለው አካውንት የቤተክርስቲያኗ አሁን እናግዛለን፣ እንረዳለን፣ ትክክል ነው ለምትሉ አካውንት እናስቀምጥላችኋለን። ካልሆነ ደግሞ በአባ ስልክ ደውላችሁ ሙሉ መረጃ ማግኘት ትችላላችሁ። እኔንም መላክ የምትፈልጉ መላክ ትችላላችሁ። እኔ አለኝ። ምክንያቱም ጉልበትን የሚሰጥ እግዚአብሔር ነው። ኃይልን ሁ ገንዘብን፣ ሁሉ ነገር የሚሰጥ እግዚአብሔር ነው። መቤትን ጠይቄ ያጣሁት ነገር የለም። ሰው ዛሬ ከጎናችሁ ይሆናል፣ ነገ ጥሏችሁ ይሄዳል። ይሄ እውነት ነው። ለእኔም መብራን ያደረገችልኝን በአውራ በአውራ እድሜ ልክ ዘመን ተሰጥቶኝ በአውራ አልታገኙ አንቺ ትክክለኛ ነሽ ወይ? እውነት እግዚአብሔር ሰው ልጅ ሹ አይደለም፣ በጣም ኃጢያተኛ የረከሱ እንደዛው ሆና ግን ትወደኛለች። ምዬ ስላት ከች እንዲከፋኝ አትፈልግም። እና የእሷ ቤት ደሞ እንደ ሰው ደሞ ይከፋኛልን። ምክንያቱም ይሄ ራሳችንን ቤት አንቆጥቁጠን እየሰራን የመቤቴ ቤት እንደዚህ ይኔ ይከፋኛል። እንደ አንድ አመን። ምክንያቱም መቤቴ ልዩ ስለሆነች ማርያምን ሀቅ ነው እመቤቴ፣ በስላሴ እና እንደዛ ነው አባቴ። እና ውድ ቤተሰቦች እናግዛለን አለን እኛ የመብርሃል ልጆች፣ እሷ ጤና ትስጠን እድሜ ትስጠን ሀገራችንን ኢትዮጵያን ሰላም ሳድርግልን ወገናችንን ትጠብቅልን አለን የምትሉ እንረዳለን የምትሉ ከስር የምትመለከቱት የቤተ ክርስቲያኗ የራሱ አካውንት ነው። በዚህ ከአንድ ብር ጀምሮ መላክ ይቻላል። አንድ ብር ሁለት ብር ሶስት ብር ለቤተ ክርስቲያኗ ተጠቅማ ተጠራቅማ ትጠቅማለች፣ ለእኛ ትንሽ መስላ የምትታየ ማለት ነው። ሌላው ደግሞ እግዚአብሔር የራሱን ቤት መስራት ወይ ድንግል ማርያም የራሷን ቤት መስራት አቅፋት ሳይሆን የራሱ ምክንያት ስላለው ነው። ስለዚህ እንደዛ በዚህ በምትመለከቱት ከአንድ ብር ከሃምሳ ሳንቲም ጀምሮ እግዚአብሔር አነሰ በዛ እኮ አይልም። ስለዚህ መርዳት ማገዝ ይቻላል። ሾላ ማርያም መታችሁ ለምትጠመቁ እዚሁ አዲስ አበባ ውስጥ ናት። አርባ ዘጠኝ ነው ከመገናኘ፣ ከየትኛውም ቦታ መታችሁ መገናኛ ማያቅ ሰው የለም። መገናኛ ነው። ከመገናኛ ሾላ ማርያም አርባ ዘጠኝ ቀጥታለ። ከዛ በእግራችሁ መምጣት ትችላላችሁ። በራሳችሁ መኪና መምጣት ይችላል። እንዴው ከቤቴ በግሬን የመጣ ነው እያያችሁ ነበር ከነታቴ ጋር በመንገድ እያሳያችሁ በጣም ቅርብ ነው። ውድ ቤተሰቦች መብርሃን ወላዲት አምላክ እንግዲህ ከእናንተ ጋር ተነን እኔ አመሰግናለሁ። እግዚአብሔር ያክብርልኝ። እኔንም አምናችሁኝ በዚህ ዘመን አምናችሁኝ መልአክ ብራሱ እኔ መታመን በራሱ ትልቅ ነገር ነው። እግዚአብሔር ያክብርልኝ ማርያም አመሰግናለሁ። እግዚአብሔር ንቀቶች ያሰማልነታችን ወለተ ስላሴ እመቤት ካሳሁን እግዚአብሔር ይፈታ። እግዚአብሔር ባክልም አሁን የምትለው ነገር ትልቅ ነገር ነው። እሷ አሁን ምክንያቱም ነገሯም ነጭነጫ ነው፣ በቃ የምትናገረው እውነቷ ነገር ነውና ታላኪነቷን ደግሞ ትፈጽም። አደጀታችን ከምንም በላይ እንግሊዝ ቤተክርስቲያን ላይ ተገናኘ። ሰዓቱ አንሰልም እዛ ቁም ነገር እናውቅበታለን። እኛም ልጃችን ጠንካራ ናትኝ። ስለዚህ አሁን የምላችሁ ደግሞ ይሄ የቆምንበት ቦታው የጸበል ቦታ ነው። ይሄ ያርሶ አድሮች መሬት ነው። አሁን ማስፋፋት አልቻለም በቀላሉ ይሄን ቻናል ለምትመለከቱት አባቶች፣ እህቶች፣ ወንድሞች ሁሉ በያላችሁበት ጊዜያችሁን በዋዛ ፈዛዛ ከምታባክሩት ገንዘባችሁን ለዋዛ የምትጠሉት ይቺኛን ቦታ የጸበል ቦታ አንድ ሽካሪ ነው የምፈልገው፣ አንድ ሽካሪ ብቻ አንድ ሽካሪ ዋና ገዝታችሁ ጸበሏን የሴቱን በሴት የወንዱን በወንድ በጾታ ልዩነት እንዲከብር እንድታደርጉልኝ ማንኛውም መታችሁ ለባለመሬቱ ባለይዘቱን መክፈል ትችላላችሁ። በመልክትም ከሆነ በህታችን አማካኝ መላክ ትችላላችሁ። የቤተ ክርስቲያኑ አካውንት ምንልክላችሁ አይደል መላክ ትችላላችሁ። እኔ የምፈልገው ትልቅ አስራት ስላለኝ የቤተ ክርስቲያኑ አደራ መልእክተኛዋ ስለሆንኩኝ አደራ ስላለችኝ፣ እንዴት ተገለጸችልኝ ልትሉት ትችላላችሁ። እኔ አጥያተኛ ሰው ነኝ ግን አጥሩን ነው የሚያጸርቀው መድኃኒዓለምና። ስለዚህ እችን ቦታ አንታ የሾላው ስር ነው ጸበል የሚፈልገው። እዚህ ሁለቱም ጸበል ያለው ከሾላ ስር ላይ ነው ያለ የሾላው ም እምነት፣ አጋጣሚ ወደ ሁለት ኩንታል የሚሆን አዘጋጅተን እምነት እየሰጠን መካኖች እየወለዱበት ስለሆነ ይህንን ጸበል ቦታ አንድ ሽካይ ግዙልኝ ነው የምላችሁ። ስለ ጻድቁ ስለ አቡነ ተክለ ሃይማኖት ስለ እናታች ስለ ድንግል ማርያም ብላችሁ ከቦታውም ድረስ መጣችሁ ለማየት ተዘጋጁ ለማለት ነው ጥሪያችን። የቤተክርስቲያን ጥሪ ጩኸቱ የመድኃኒዓለም ጩኸት ነውና አስራት አገራችሁን ልጃችሁ አስራት እናታችሁ ትጠይቃችኋለች። የአስራት ልጆቿ ናችሁና ሁላችሁ ከቦታው ላይ መጥታችሁ ይህን ጽበሯ እንድታስፋፉልስን በእናታችን በሾላዋ ማርያም ስም ማጸናችኋለሁ። ሁላችሁን እግዚአብሔር አምላክ ይባርክልን። የመስቀሉ በረክ ይጠብቃችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። ሰዓት ባሳለፉኝ ቀለም በነጠበ እንግዲህ በአብረ መላየት ይቅርታ ጠይቃለሁ። ወዳኛው ማርያም እንግዲህ ውድ ቤተሰቦች ያው ሙሉ መረጃውን አግኝታቸዋል ብዬ ተስፋ አደርጋለሁ። ይህ የምትመለከቱት ደግሞ ጸበሉ እዚህ ውስጥ ነው ያለው፣ በጣም የፈውስ የሚሰጥ ጸበል። እንግዲህ በእንደዚህ አይነት ቦታ በጣም ያሳዝናል። ቦታው በጣም ለየት ያለው ነው። በተለይ መታችሁ እንድታወት ነው የምፈልገው። እና ሌላው ደግሞ በጣም ያሳዘንኝ ምንም አይነት አጥር የለውም። ቤተ ክርስቲያኗ ምንም አይነት አጥር ስለሌላት በጣም ነው የሚያሳዝነው። በጣም ነው በቃ ማርያምን የመብርሃን ልጆች ቢያንስ ምንም አታድርጉ መታችሁ ቦታውን እንድታዩት። ሌላ እኔ በቃ ስትመጡ እናንተ ሁሉንም ታዩታላችሁ። በተለይ ከካሜራ ደግሞ በአካል መታችሁ ብታዩት እና አጥር ስለሌለው ከብቶቹ፣ በጉ፣ ፍየሉ እንደፈለገ ጸበል ቦታውን እየጠቀጠቀ ነው የሚሄድ ማለት ነው። ተመልከቱት፣ እንደምትመለከቱት እና በጣም ነው የሚከብደው። እዚህ ቦታ ላይ ቁሞ ለማስቀደስ እንኳን በጣም ይከብዳል። ምክንያቱም ከብቶቹ ተጠይቆ ነው የሚመጡትና እንደምትመለከቷቸው፣ ህፃናቶች እንኳን ተሳቀው ነው ያሉትና፣ መቼም ልብ ያሉ ልብ ይበል። መብራንን የሚወድ በወላዲት አምላክ በመብራን በቃ ቢያንስ ሄዳችሁ ቦታውን እዩት።